ጴንጤ ግን በጣም ካያችሁ ራሳቸውን የሚስሉ እንደ ቅዱስ እንደ ቅዱሳን ሆሊ እንደሆኑ ራይችስ እንደሆኑ ራሳቸውን የሚስሉበት አይደሉም። ነካ አድርጓቸው የእነሱ ስድብ እንዲያውም መጥፎ ስድብ ነው። የእነሱ ስድብ መጥፎ ስድብ ነው። አንድ ሰው ከእነሱ ጋር በሀሳብ ካልተስማማችሁ አይ ይህ ሰው አጋነንት አለበት ነው የሚሏቸው። ያንሰን አጋነንት አለበት፣ ዓለማዊ ነው ዓለማዊ ነው ይላል። ዓለማዊ ነው፣ አልዳነም፣ አጋነንት አለበት፣ እርኩሳን መናፍስት ወሮት ነው ይላል። እኔ እናትን እንደዚህ ብለኝ ይሻለኛል አንድ ሰው እርኩሳን መናፍስት አለበት ከሚለኝ ማለት ነው።

ኦርቶዶክስን ይሳደባሉ፣ ሙስ እስልምናን ይሳደባሉ፣ ያንጓጥጣሉ። ቤታቸውን ከፍተው ቤተ ክርስቲያን ብትሄዱ አብዛኛውን ጊዜ ጴንጤ ነው የምላችሁ። ፕሮቴስታንት አላልኩም፣ ከምር ነው የምላችሁ። ታፕታፕ እያደረጋችሁ ፕሮቴስታንት አይደለም እንዳትሳሳቱ። ፕሮቴስታንት ዓለም ጴንጤቆስቴ ጴንጤቆስቴዎችን ነው እዩ። ጩፋ ዮናታን፣ አክሊሉ እስራኤል፣ ዳንሳ ነቢይ፣ ሐዋርያ ሜጀር ነቢይ ሜጀር ሐዋርያ ወይ የሚባል ነገር የለም። በጣም የሚገርማችሁ በጣምበጣም የሚገርማችሁ ራሳቸውን ሜጀር ሱፐር ሜጀር ሱፐር ፕሮፌት ቺፕ ናቸው። ዋይ ለምን ኦርቶዶክስን መሳደብ ያስፈልጋል? ለምን የኦርቶዶክስ ተዋሕዶን ገድላት መነካካት ያስፈልጋል? ለምን ኢንክሉዲንግ ሚ? እኔ አሁን ንፅጥር ስለማድረግ አንዳንድ ጊዜ ንፅጥር ማድረግ ሌላ ጉዳይ ነው። በፍቃድ ከሰው ጋር ተገናኝታችሁ ለማማማር ሲሆን ነው። ቤትህን ከፍተህ ቤትህን ከፍተህ ኤቭሪ ዴይ ስለ ገድላት እውነቱን ተናገር። ኤርሚያስ የምትባሉ የእነ ኤርሚያስ ግሩፖች ቤትህን ገብተህ ኤቭሪ ዴይ ሁልጊዜ ያ ነው። ያንተ ክርስትና የናንተ ክርስትና የናንተ ወንጌል ኦርቶዶክስን ገድላት ማጋጠም ማጋለጥ። የናንተ አምላክ የናንተ ሃይማኖት ፎከሳችሁ፣ ኮምፕሊትሊ ስለ ኦርቶዶክስ ተዋርዶ ገድላት፣ ስለ ሙስሊሞች ስህተት እንዴት እንዴት እንደዛ ሊሆን ይችላል? እንደሚመስለኝ እንደሚመስለኝ ሳምሃው መጀመሪያ የገባው ጴንጤ ኢትዮጵያ ውስጥ አጭበርብሯችሁ የቁማር ስንድሮም ይዛችሁ ይቁማርተኛው ሲንድሮም አለ አይደል? ቁማር ይበላ ይበላ ይበላ ይበላና ለምዶበት ወደዚህ ከመሄድ በዛው ብቀጥል ይሻለኛል፣ ያጠፋውትን አመት ያጠፋውትን ጊዜ አስመልሳለሁ እያላችሁ በቃ ደም ብርታ አው አብዛኛው ሰው ወደ ጴንጤ የሚሄደው ገንዘብ ይገኛል ብሎ ስለሚያስብ ነው። አለ። እዩ ጩፋ እናንተ የሚሰብከው ምንድን ነው? ዮናታን አክሊሉ የሚሰብካችሁ ምንድን ነው ምንድን ነው? ፕራመስ ያረጋችሁ ገንዘብ፣ ገንዘብ፣ ንብረት፣ ስልጣን። ይህኮ የብልጽግና ወንጌል የብልጽግና ስብከት እኮ ይህኮ ነው። አይደለም እንዴ? ሄዱ ቤታችሁ፣ ኤኒ ፓስተር ክፈቱ። አረን ቀይ በቀይ ሱት ለብሶ ቢጫ በቢጫ ቢጫ ሱት ለብሶ ምን ነው ስብከቱ? ወለ ጊዜ ገንዘብ ገንዘብ፣ ታገኛላችሁ፣ ትባረካላችሁ፣ ትሾማላችሁ። ኢ ሃዝ ናቲንግ ቱ ዱ ዊት እግዚአብሔርን። ቸርነቱንና ምሕረቱን ቅድስናውን ፈልጉ። አይደለም ስገዱለት፣ ዘምሩለት፣ ጾሙለት፣ ቁረቡለት። እግዚአብሔርን ቃል እወቁ፣ አንብቡ ኃጢአተኛ ናችሁና ከኃጢአታችሁ ራቁ። አይደለም ገና በመጀመሪያ ጊዜ ነው። በመጀመሪያ ጊዜ ጌታን ተቀበልክ አይደለ። ኦ ማይ ጋድ ተመርጠሃል፣ ተቀብተሃል፣ ተባርከሃል። ልትበር ነው ልትከንፍ ነው ይታየኛል። ቤቱ መኪናው፣ ቪዛ ቪዛ የሚፈልጋለን አሜሪካ እና አውሮፓ ደግሞ እኮ ያማርጣሉ። የሚገርመኝ እኮ ደግሞ ያማርጣሉ እኮ አሜሪካ አውሮፓ፣ አብዛኛው አሜሪካ ነው የሚለው አስባችኋል። ስለዚህ እነዚህ ሰዎች ፓስፖርት እየጠበቁ ነው። አብዛኛው ጴንጤ ፓስፖርት ኢትዮጵያ ውስጥ ዲቢ ደርሳል ተብሎ ገብቶ ዲቢውን እየጠበቀ ነው። አም ሴሪየስ ቤቱን እየጠበቀ ነው። ሀያ ሚሊዮን ንግድ ባንክ ሰላሳ ሚሊዮን ኦሮሞ ባንክ ምናምን ይገባል። ከዛስ ገባልኝ ብሎ ይመጣልኝ አንዱ ይመጣል። አንድ ሁለት ሰው ገብቶልኛል ብሎ ይመጣል። አሁን ሌሎች እየጠበቁ ነው። እየገምር እኮ ነው የምላችሁ። ጴንቴኮስቴ ፕሮቴስታንት አይደለም። የጴንቴኮስቴ ትምህርት መጽሐፍ ቅዱሳዊ አይደለም። ብልጽግና ወንጌል ይባላል። ብልጽግና ወንጌል እዛ ፓምዚ ስኪም

ሀብታም ለመሆን ነው። እንደ እዩ ጭፋ ሀብታም ለመሆን ነው። የሰው ልጅ ደግሞ ትልቁ ነገር የሚሸውደው ገንዘብ ነው፣ ገንዘብ ነው። ታብታብ አድርጉ እስኪ አንዴ፣ አንዴ እስኪ ላይ ታብታብ አድርጉት፣ ገንዘብ ነው። እኔ እውነቱን ነው የምናገረው፣ አላሽቃብጥም፣ አላስመስልም። ቀጥተኛ ነው የምናገረው፣ እንዳልኳችሁ ቀጥተኛ ነው የምናገረው። በፋክት ነው የምናገረው። በፋክት ነው የምናገረው። አሁን እዩ ጩፋ ይምጣና ከኔ ጋር ያወራ። ዮናታን አክሊሉ ይምጣና ከኔ ጋር እኔ ፕሮቴስታንት። ለምን እኔ ቤት አይመጡም? ለምን ዮናስ ቤት ይሄዳሉ ታስባላችሁ? ዮናስ አልተማረም። ዮናስ እንደ እባብ እግዚአብሔር አስቀድሞ አይቶ ማኅይም አርጎታል። ስለዚህ የዛ ጋ ቢሄዱ ቻለንጅ አይደረጉም። ገንዘብ ወዳጅ ነው። ለምን እኔ ጋር አይመጡም? እኔ ፕሮቴስታንት እምነት ተከታይ ፓስተር ነኝ አገልጋይ ነኝ መጽሐፍ ቅዱስ በደንብ አነባለሁ ለምን አይመጡም እዚህ ጋር አይመጡም ቢኮዝ ከመጡ ቻለንጅ ይደረጋሉ ሰው ምን ያደርጋሉ ባደወ ጴንጤዎች ቻለንጅ የሚያደርጋቸው ሰው ጋር አይሄዱም ቻለንጅ የሚያደርግ ሰው አይሄዱም ገንዘብ ወዳጅ ናቸው ጴንጤዎች በጣም ገንዘብ ይወዳሉ አብዛኛዎች ለገንዘብ ነው አብዛኛዎች ለገንዘብ ነው። አንዳንድ አሉ ዝም ብሎ በቃ ምስኪኖች ተሸውደው እ ሳያውቁ ድንግላቸውን ያጡ አሉ ቡክርናቸውን ያጡ አሉ፣ ሳያውቁ ሸርተት ብሎባቸው አንድ አስተዳረጋችሁኝ። ለገንዘብ ወዳጆች ናቸው። ስብከቱ ገንዘብ ነው ገንዘብ ነው። ስብከታቸው ሁሉ ትምህርታቸው ሁሉ ገንዘብ ነው። ገንዘብ ማን ይጠላል? ገንዘብን ማን ይጠላል እ ገንዘብን ማን ይጠላል? አንዴ፣ ማንም አይጠላም። የማቴዎስ ወንጌል ምዕራፍ 6 ከቁጥር 24 ላውጣላችሁ? ማቴዎስ 6 ቁጥር 24 በደንብ አዳምጡ። ዮናስ እና ዮናስን የመሳሰሉ የሚገዙት ለገንዘብ ነው። ጴንጤ ለገንዘብ ነው። ሰዎች ሁሉ ስብከታቸው ሁሉ ገንዘብ ገንዘብ ነው። ስለዚህ ለምን ከኦርቶዶክስ ተዋህዶ ጋር ለምንድን ነው የማይዋደዱት? ለምን ኦርቶዶክስ ተዋህዶ የሚያማቸው? ለምን ኦርቶዶክስን የሚናገሩት? በደንብ አዳምጡኝ። ይህ በጣም ፓወርፉል ቲቺንግ ነው። ፕሮባብሊ ከዚህ በፊት ሰምታችሁን ላታውቁ ይችላላችሁ። እኔ ስናገር እዚህ ጋር ያላችሁ ሰዎች ውሸት ከሆነ የዳብ አስተካክሉኝ። የጴንቴኮስቴ እምነት ስብከታቸው ሁሉ ጴንጤን ያልኩ ፕሮቴስታንት አላልኩም ወዳጆቼ፣ በደንብ ደጋግማለሁ። ጴንጤና ፕሮቴስታንት ፕሮቴስታንት ብዙ ነው። ስለ ጴንጤ ነው እያወራሉት። ጴንጤዎች ናቸው። እነ ዩጭፋ እነ እስራኤል ዳንሳ፣ ሄሎ ጂሰስ ባንዶስ ሻክራላ ባዲናናማ ዶስ ሮክላራራራራ የሚሉት በልሳን የሚያወሩት ነብይነን ሐዋርያንን ትንቢት የሚናገሩት በየቀኑ ሬቨሌሽን ራይ ሬቨሌሽን ሬቨሌሽን ሪቫይቬልዝም ሪፓፓ ሪቃቃ የሚሉ በቃ ሁለመናቸው በቃ ሪቫይቨል ሁለመናቸው በቃ ፕሮፌሲ ትንቢት ነው ምናምን ነው በቃ በቃ ኤቭሪ ታይም። እነዚህ ለምንድን ነው ከኦርቶዶክስ ተዋህዶ እና ከፕሮቴስታንት ጋር ችግር ያላቸው? ባደወይ ከኦርቶዶክስ ተዋህዶ ብቻ እንደም ችግር ያላቸው ከኛ ጋር ከፕሮቴስታንቶች ጋር ኃይለኛ ችግር አለባቸው። ለምን ደው ታውቃላችሁ? ቢካዝ እነሱ የሚያመልኩት ገንዘብ ነው። አምላካቸው ገንዘብ ነው። አምላካቸው ምንድን ነው? ሰርቭ የሚያረጉት የሚያገለግሉት የሚገለገሉት ለገንዘብ ነው። ዋይ ማቴዎስ ወንጌል ምዕራፍ 6 ቁጥር 24 ይላል ለሁለት ጌቶች መገዛት የሚችል የሚችለው ማን ነው? ማንም የለም ይላል። ወይም አንዱን ይጠላል ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል ለሁለተኛውም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ስሙ ለገንዘብ ነው የሚዘጉ የሚገዙት፣ ለገንዘብ ነው የሚገዙት። ስለዚህ ሁለመናቸው፣ ንግግራቸው እዛው ላይ ነው። ማኒ ፕሮስፔሪቲ ብሌሲንግ፣ በረከት፣ ገንዘብ፣ ስልጣን፣ በረከት ገንዘብ ስልጣን ቤት ፓስፖርት፣ የስ ሃሌሉያ፣ አሜን። ጌታ ሰው ባርከን፣ ጌታ ሰው ሃሌሉያ። ይሁን ይሳካ፣ ይዋለው እንዲ ቀልቤዋለሁ። በረከቱን ያስኩት ይላሉ፣ እያስኩት በረከቱን፣ እንዳያመልጣችሁ እያስኩት በረከቱን፣ ይቸዋለው ሃሌሉያ። እንዴ ዮናስ ለገንዘብ ነው የሚሰራው። ዮናስ ማለት ጆተኒ ማለት ነው። አሁን የሚመጥነውን ቦታ አገኘ። ዮናስ አሁን የሚመጥነውን ቦታ አገኘ። ችግሩ ሁሉም ጆተኒ ናቸው። ማን ሊመግባቸው ነው? እንዳልክ ጆተኒ ነው። ዮናስ ጆተኒ ነው። ፓስተር ታሪክ ማነው? ፓስተር ከኔ ጆተኒ ነው። አገልጋዮች እንዳሉ ጆተኒ ናቸው። ያለ ገንዘብ አይሰሩም። ያለ ገንዘብ መጸለይ አይችሉም። የፍቅር ስጦታ ዘማሪ ያለ ገንዘብ አይዘምርም፣ አይዘምርም፣ አይወጣለትም፣ አይችልም። የፍቅር ስጦታ አምስት መቶ ደላል የኔ ጌታ ወደ አለው ይዘምርላል። ቢመሽም ይነጋል ይነጋል። ይህንን አውቃለው እንደ መሸ አይቀርም አይቀርም። እግዚአብሔር ቀና አለው፣ እግዚአብሔር ቀና አለው፣ ለሁሉም እግዚአብሔር ቀና አለው። ብሩን አስተካክለው፣ በደንብ ልዘምር ካላችሁ አዋጡ፣ በደንብ ልጨፍር ይልላችኋል። አስወር ነምላቸው አስወርን እስኪ የልያሸውን ቃል እንጠቀም። አስወርንህ እቺ የልያሸው። እኔ እኮ ከልያሸው የተማርኩት ቃል አስወርንህ። አዳምጡኝ፣ ስሙኝ። እኔ እውነት ነው የምናገረው ከምር እኔ ከምር ነው የምላችሁ። የእውነት ክትባት ተከትቤያለሁ። መዋሸት አልችልም። እራሴን ለማዳር መዋሸት አልችልም። ሰባት ዓመት የውላችሁ። ብዙ እየወዳ ብትወሽ እኮ እንደ ብዙ ብዙ ወዳጃ ታገኝ አልችልም። አስወርን አልችልም። ስለዚህ መጽሐፍ ቅዱስ ከነገራችሁ ኦርቶዶክሶች ለምን ወደዱን? ለምን ጠሉን? ፕሮቴስታንቶች ለምን ጠሉን አትበሉ። ጴንጤዎች ጴንጤዎች ወደው አይደለም ስለማይችሉ ነው። ገንዘብን መልቀቅ አይችሉም። አሬዲ ስብከቱ ሁሉ የሚሰብኳቸው ስለ ገንዘብ ነው። ደግሞ አለው ታፕታፕ እያደረጋችሁ ታፕታፕ ማቴዎስ ወንጌል ምዕራፍ 6 ከቁጥር 24 አይ የእግዚአብሔር ቃል እኔ ግን ይውላችሁ የእግዚአብሔር ቃል እውነት መሆኑን የማውቀው ይህ የተጻፈው በመቻ በ54 ኤዲ ነው የተጻፈው። የማቴዎስ ወንጌል 54 ማቴዎስ የጻፈው በ ሁለት ሺህ ዓመት ከሁለት ሺህ ዓመት በፊት የተጻፈው አሁንም ስታነቡት፣ እንዴት ከሁለት ሺህ ዓመት ቴክኖሎጂ ባልነበረበት ትምህርት ባልነበረበት እንዴት አይምሯቸው ሰርቶ የእግዚአብሔር ና በእግዚአብሔር መንፈስ ጋይደንስ ስለተጻፈ ይህ የእግዚአብሔር ቃል ነው። እንዴት ከሁለት ሺህ ዓመት በፊት አሁን ስናዳምጠው ልክ እዚህ ውስጥ አለ። እዚህ ውስጥ ገንዘብ ወዳጅ አለ፣ ዓለም የገንዘብ ወዳጅ አለች። የምንመለከተው የምናየው ዓለም የገንዘብ ወዳጅ ናቸው። ስለዚህ ለምን አይወዱንም? ፕሮቴስታንቶችና ኦርቶዶክሶች ለምን የማንወደደው ለምን ነው ጴንጤ የማይወዱነ? ለምን ነው ጴንጤዎች በእኛ ላይ ጴንጤ ካየው ሁለመናው ገንዘብ ነው ሁለመናው ልብስ ነው ሁለመናው በቃ ላይ ሁለመናው ላይ ዘባ መሬታዊ ምድራዊ ነገር ነው። ጾም የለ፣ ስግደት የለ፣ ምን የለ፣ ሁሉ ነገር ፍሪ እንደፈለገው መሆን ነው። ዋይ ማቴዎስ ወንጌል ምዕራፍ ስድስት ከቁጥር ሀያ አራት ለሁለት ጌቶችን መገዛት የሚቻል ማንም የለም፣ የሚችል ማንም የለም። ወይንም አንዱን ይጠላል ወይ ሁለተኛውን ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውን ይንቃል። ለእግዚአብሔር ለገንዘብ ለእግዚአብሔርና ለገንዘብ መገዛት አትችሉም ባተው ወይ ለሰይጣን አላለም። ሄሎ ጂሰስ፣ ሄሎ ሄሎ ለገንዘብ ነው ያለው። ለሰይጣን አላለም። ሰይጣን አይገዛም፣ መግዛት አይችልም። ሰይጣን አስባችኋል። ምክንያቱም ሰይጣንን ኢየሱስ አሸንፎታል። ይህ መቼ ነው? ማቴዎስ ላይ በደንብ አዳምጡኝ። እዚህ ጋ ለእግዚአብሔርና ለሰይጣን መገዛት አትችሉም አላለም። ለእግዚአብሔር እና ለገንዘብ መገዛት አትችሉም ቢኮዝ፣ ይህ ኢየሱስ ክርስቶስ ሰይጣንን ድል አድርጎ ሞትንም አሸንፎ ቁልፉን ተቀብሎ ከተነሳ በኋላ በመንፈስ ቅዱስ ሙሌት ነው ማቴዎስ የጻፈው። ስለዚህ ኢየሱስ ክርስቶስ ሞትን ካሸነፈ ሰይጣንን ካሸነፈ በኋላ የሰይጣን ገዥነት ደክሟን አሸንፎታን የቀረማን ነው ገንዘብ ዛሬ ዓለምን ሁሉ የሚገዛው ምንድን ነው? ገንዘብ። ሰዎች እዚህ ጋር ሰውነታቸውን የሚሸጡት ለገንዘብ፣ ብሔርተኛ የሚሆኑት ለገንዘብ፣ ወንድሞቻቸው ተሸ አሳልፎ የሚሰጡት ለገንዘብ፣ ማኒ፣ ዶላር፣ ብር ብሏኑ አይደበበ ስለዚህ ዮናስ ሙሉነ ወይም ፓስተር ዮናስ ሙሉነ ያው ጎዶሎ ነው። ሙሉ ቢሆን እውነቴን ነው ወደ ጴንጤ አይሄድም። ስምን አስተካክለው እ ዮናስ አሁን ስናውቀው የገንዘብ ሰው ነው ዮናስ ለገንዘብ ዮናስ ማለት እኮ ላስታውሳችሁ፣ ታፕታፕ እያደረጋችሁ ይቅርታ፣ ብዙዎች እየላካችሁ ነው። ዛሬ መናገር ስለፈለኩ ነው፣ ማስተማር ስለፈለኩ ነው። እንደ ድሮ ድሮ እንደዚህ ነበር። ብቻ ብዙ ሰው እያስገባው ሰዎች ገብተው በሚናገሩት እኔ እኔ እየተጠላው ነው እኔ ባተው ተሳዳቢ አለውም ቀናተኛ አይደለሁም። እኔ ስለ እከሌ ሀቢባ እንደዚህ ያደረገች ምናምን የኔ አይዲ አይደለም። እንዳለ ሰዎች መጥተው መድረኩን መጠቀም ስለሚፈልጉና እኔ ደግሞ ለሆነ ስለምታገል ነው እንጂ የእኔ ፍላጎት አይደለም። እኔ ይሄ ነኝ ንጉስ እየወዳብ ይሄ ነው ፓስተር እየወዳብ ይሄ ነው ገባችሁ? ብቻዬን ሲሆን እኔ ከአንደበቴ ባ ለዚህ እኮ ነው መጠንቀቅ አለባችሁ ጋ ቢ ኬርፉ ምፕኒ ዩ ኪፕ

የምወደው ነው። አሜይዚንግ የእግዚአብሔር ስራ ማለት ነው። ታፕታፕ መቶ ሺህ ግቧ እንደ ሰራሰ አራት ሺህ ላይ ነው ያለን። እስኦኬ እስኦኬ አምታልኙ እስኦኬ እጃችሁ ይዘርጋ እግዚአብሔር ለመልካም ነገር እጃችሁን ያፍጥ ነው ለመልካም ነገር እግራችሁን ያፍጥነው። እውነቴ ነው። አንዳንዶቻችሁ እግዚአብሔርን ትወዳላችሁ። አንዳንዶቻችሁ እግዚአብሔርን ትወዳላችሁ፣ ግን ሌሎችን እያያችሁ የተሳካላቸው ደስተኛ ይመስላችኋል። ደስተኛ ከሚመስሉትና በኃጢአት ከተጎናጥፈው ከሚንቀሳቀሱት እናንተ በፊዚካል በምድራዊው ነገር ያልተሟላላችሁ ትበልጣላችሁ። እውነት ነው። እንደ ሰላም እንደ ህሊና ንጹህ በዚህ ምድር ኤክስፐንሲቭ እና አስፈላጊ ነገር የለም። ህሊናችሁ ንጹህ ከሆነ፣ ውስጣችሁ ሰላም ካለው ይህ ሌላው ኮተት ነው። ኮተት ኮተት ነው። ሁሉ ነገር የሚያምርበት ውስጣችሁ ሰላም ሲሆን፣ ህሊናችሁ ንጹህ ሲሆን፣ ሌላው ተጨማሪ ነገር ነው። ስለዚህ ኢትዮጵያውያኖች፣ አለፈው አመታት ሶሻል ሚዲያ ላይ ለስድብ፣ ለብሽሽቅ፣ ለብልግና ነገሮች እጃችሁ በጣም በፍጥነት ታፕታፕ እና ኮፒ ሊንክ በማድረግ ተባባሪ ሁናችኋል። ተባባሪ አትሁኑ። ሁላችንም ተባባሪ ሁነናል። ሁላችንም ባደወይ፣ ሁላችንም ኃጢያተኞች ነን። ሁላችንም ደካሞች ነን። ደካማነታችሁንና ኃጢያተኛ መሆናችሁን ማወቅ ግን የመፍትሄው የመፍትሄው መሰረት ነው የመፍተ መሳሪያው ነው። እንዳልኳችሁ የጴንቴኮስቴ እምነት ወይም ሙቭመንት ልበለው የተገነባው በውሸት ነው። እስኪ መጽሐፉ ወይ ላችሁ የጴንቴኮስቴ መስራቾች ኦልሞስት እነዚህ ናቸው። በተለይ አሁን የማረን ዴይ አሁን የምናየው እኒህ ናቸው። በቃ እኒህ ናቸው። እኒህ ናቸው the founding fathers and the queen መሀል ላይ ታያቸኋለች። ዋናዋ ሴት ናት። ይህ መጽሐፍ ስካልድ ጋድስ ጀነራል የእግዚአብሔር ጀነራሎች ይላል እነዚህ ናቸው። የጴንጤቆስቴን ሙቭመንት ዛሬ የምታዩትን ጴንጤቆስቴ ሙቭመንት ከፕሮቴስታንት አፈንግጠው እነዚህ ዊግልስ ወርዝ፣ ካትሪን ኩልማን፣ ቤት መክፈርሰን፣ ቻርልስ ሴይሞር ማማ

የእነዚህ ሰዎችን ጴንቴኮስቴን በቃ ዛሬ ጴንጤ የሚባለው ወርደ ፌት ፔንቴካስቶ ካሪዝማቲክ የሚባለውን እዚህ ደረጃ ያደረሱት እንደዚህ ናቸው። ብታዩ ህይወታቸው፣ አኗኗራቸው እና አማሟታቸው የሚዘገንን ነው። ትዳራቸው በቃ በፎርኒኬሽን አገልጋይ ነው። ኦኬ በሚገር በቃ ምስቅልቅልቅል በቃ አጋንንታዊ እነዚህ ዛሬ እነዚህ ናቸው። ፋውንደር ኤንኤፍ አሁን ለምሳሌ የኦርቶዶክስ ተዋህዶ መሰረት ማን ነው ብላችሁ ብትጠይቁ ከሐዋርያ ዘመን የመጣ ስለሆነ ካቶሊክ፣ ኦርቶዶክስ ከሐዋርያ ዘመን የመጣ ነው። ኢቨን ፕሮቴስታንት ከካቶሊክ ስለወጣ መሰረቱ ማን ነው ብትሉ ከሐዋርያ ዘመን ሲ፣ ጴንጤቆስቴ ግን መሰረት መስራቾች፣ እነዚህ ናቸው። ቻርልስ ፋራሃም፣ ቻርልስ ሲሞር፣ ዊግልስ ወርድ፣ ካትሊን ኩማን፣ ቤት መክፈርሰን፣ እነ ምስትር ሌክ አሜን። የእነዚህን ባዮግራፊ ብታነቡ ለዚህ እኮ ነው አንዳንድ ጊዜ ኢትዮጵያ ውስጥ ያሉት አሁን አያውቁም። ሲወርድ ሲዋረድ ተበርዞ ተበራርዞ ተበራርዞ ነው የመጣው። ስለዚህ አትረዱም። አንዱ አሁን እቺ ማይ ፌቨሪት ዝ ካትሪን ኩማን ሺ ኢዝ ላይክ ሪሊ ላይክ እነዚህ ሰዎች ዴ ወር ፋልስ ቲቸርስ ናቸው ሀሰተኛ አስተማሪዎች ናቸው። ጴንጤቆስቴ መሰረቱ ሀሰተኛ ነው። መሰረቱ ክርስቶስ አይደለም። መሰረቱ መጽሐፍ ቅዱስ አይደለም። የሚገርማችሁ ነገር የጴንጤቆስቴ ሃይማኖት የተመሰረተው በገድላት ነው። ስናሬብን በመጽሐፍ ቅዱስ ዛሬ ገድላትን ሲቃወሙ ያስቁኛል። የኦርቶዶክስ ተዋህዶን ገድላት ሲቃወሙ፣ ኤኒዌይ እንትንትን ለማለት አይደለም። አሁን ጴንጤዎች እነዚህ ናቸው። ለዛ ነው ጴንጤዎች ካያቸው። አሁን አንድ ሰው ወደ ሃይማኖት ሲሄድ በእርግጥ እንትናም ፓስተር ቢናም ሽታይ ፓስተር ቢናም ሽታዬ ወደ ኦርቶዶክስ ሲመጣም እሱ ምንድን ያደረገው ጴንጤን መናገር። አሁን እኔ ያነገልን ገራችሁ ጋ ስለ ጴንጤቆስቴ ብዙ መናገር የምንፈልገው ለምንድን ነው በጣም ፕሮቴስታንት እምነት ተከታዮችን እኛን እኔ በጣም ይገርመኛል። የፕሮቴስታንት እምነት ተከታይ ግን የላችሁም። ካልቪኒስቶች የላችሁም፣ ኢትዮጵያ ውስጥ ካልቪኒስቶች። እኔ ቪዲዮ ሰራለሁ ቢካዝ አይ ሪሊ ዋን ነው ላይክ ባፕቲስቶች የታላችሁ፣ ሉጥራኖች የታላችሁ፣ የታላችሁ። አሉ እኮ በጣም በሚሊዮን የሚቆጠሩ እኮ አሉ። ግን እነዚህ እነ እዩ ጩፋ እነ እስራኤል ዳንሳ እነ ዮናታን አክሊሉ ምናምን ምናምን ነቢይ፣ አዋርያ የሚባለው በጣም እንትን አድርገዋል ይጮዋሉ። ብዙ እንጂ አሉ በጣም ስለዚህ አገልጋዮችን አሁን ችግሩ ደግሞ ምን መሰላቸው ገንዘብ